ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ ሰሞንኛውን የኢራንና የእስራኤል ግጭት፣ አሁን ላይ ደግሞ አሜሪካ የተቀላቀለችበትን ከባድ ጦርነት የተመለከተውን ትንታኔ የምንሰጥበት ሰዓት ላይ ደርሰናል። እዚህ ስቱዲዮ ውስጥ ሚሊዮን ሙሴና ስምኦን ድርጄ ከመላው የዝግጅት ክፍሉ ጋር በመሆን የጋራ ቆይታን እናድርጋለን። አሜሪካ ለሁለት ሳምንት ዊንዶ ፔሪድ ሰጥታው የነበረውን ወደ ሁለት ቀን አውርዳዋለች። የአሜሪካ የቀን አቆጣጠር እየተለየ ይመስላል የሚለውን የሚያሳይ ነው። ለማንኛውም ሁለት ሳምንት እድሜ ይሰጣለሁ ያለችውን ጥቃት በሁለት ቀን ውስጥ በማድረግ በሁለት ቀናት ውስጥ የኢራን በተለይም ሶስት ግዙፍ የሆኑ የኒኩለር ፋሲሊቲ የጦር መሳሪያ ማከማቻና ማምረቻ አካባቢዎችን ደብድባለች። በዚህም ከባድ የሚባል ጉዳት ማድረሷን የተናገረችው ኢራን ጉዳቱ የከፋ እንዳልሆነ ነው የገለጸችው። በዛም አለ በዚህም ተባለ ግን ዛሬ በዚህ ላይ ተንተርሰን የኢራንና የአሜሪካ ግንኙነት ለምንድን ነው እንደዚህ የሻከረው የሚለውን በጥልቀት እንመለከታለን። ዋና ዋና ጉዳዮችን እናነሳለን። አስገራሚ የተባሉ ጉዳዮችም እየተደመጡ ነው። በዩኤን ስብሰባ ላይ የቃላት ጦርነት ኢራንና እስራኤል መግባታቸው ተሰምተዋል። ፓኪስታን ከአንድ ቀን በፊት ትራምፕን ለኖቤል የሰላም አሸናፊነት አሽታ ነበረ። አሁን ሀሳቧን ቀይራለች። እሱንም እንመለከታለን። በተጨማሪነትም ደግሞ የሀገራትን እንደዚህ ውዝግብ ውስጥ እየከተታቸው ያሉትን ነጥቦች እናነሳለን። አስቀድመን ግን አሁን ላይ እየሆኑ ያሉ ጉዳዮችን እንመልከት። አንዱ እንግዲህ ዛሬ እስራኤል የአየር ላይ ጥቃት ፈጽማለች። በተለይም በዚህ የአየር ተቋቋሚ የተነሳም የኢራንን 15 ተዋጊ ጀቶችን አውድም ያለው ብላለች። ስድስት ኤርፖርቶችን በጥቃቱ ኢላማ ውስጥ ነበሩ ተብሏል። ይሄ ዋናው የፊት ገጽ ጉዳይ ነው። ሌሎች ዋና ዋና ጉዳዮች ምን አሉ? ዋና ዋና ጉዳዮች ብለን ልናነሳቸው ከምንችላቸው ጉዳዮች መካከል ከጦርነት ጋር በተያያዙ አሜሪካ በፈጸመችው የ የቢቱ ቦምብ ጣይ አውሮፕላኖች ጥቃት መሰረት ቲማሻ በተለይ የናታንዝ የኒኩሊየር ጣቢያ እስከ አምስት ሜትር የሚደርስ ጉድጓድ እንደተፈጠረበት ነው አሶሼትድ ፕሬስ ያጋራው መረጃ የሚያሳየው። ከዛ ውጪ እነሰሜን ኮሪያም በዛ ዙሪያ ሀሳባቸውን እየሰጡ ነው የሚገኙት ከአሜሪካ ጥቃትን እያወገዙ ይገኛል። አንድ አስገራሚ መረጃ ግን በተለያዩ ማህበራዊ ትስር ገጾችና አልጀዚራን ጨምሮ ይዞት የወጣ አንድ አስገራሚ መረጃ ተሰምተዋል። የኢራናውያን ተጽዕኖ ፈጣሪ ሰዎችና የሚዲያ ሰዎች አሜሪካ ላይ ወይም ደግሞ የአሜሪካ የጦር ስፍራዎች ላይ ኢራን ጥቃት እንድትፈጽም ሲጎተጉት የሚያሳዩ መረጃዎች ወጥተዋል። በተለይ ደግሞ በኢራን ውስጥ የሚገኝ አንድ ቻናል ሶስት የተባለ መንግስት መንግስታዊ የሆነ የዜና ጣቢያ አለ። መንግስታዊ ዜና ጣቢያው ታዲያ ምንድነው ያደረገው? እንደነ ሳውዲ፣ ኳታር፣ ኩዌት፣ ባህሬንና ኢራቅ የመሳሰሉ ሀገራት ላይ ያሉ የአሜሪካ ሚሊታሪ ቤዞች ወይም ደግሞ የጦር ሰፈሮች ጥቃት እንዲፈጸምባቸው ከነካርታቸው አያይዞ በቀጥታ ስርጭት እያስተላለፈ ሲወተውት ወይም ደግሞ መንግስታቸው ጥቃት እንዲፈጽም ሲወተውት የሚያሳዩ የተለያዩ ዘገባዎችን ሲጋሩ ነበር። ከዚህ በተጨማሪ ሌሎች ጉዳዮችም ተሰምተዋል። ትራምፕ ዛሬ ከደህንነት ቡድናቸው ይመክራሉ ተብሎ ይጠበቃል። ትራምፕ ዛሬ ከደህንነት ቡድናቸው ጋር የሚመክሩት ታዲያ በኢራን ላይ የተፈጸመው ጥቃት ምን አይነት፣ ውጤታማነቱ ምን ያክል ነበር በሚለው ጉዳይ ላይ ግምገማ ይፈጽማሉ፣ ያደርጋሉ ወይም ደግሞ የጉዳት መጠኑን ይገመግማሉ ተብሎ ከዚህ ጋር በተያዘ ታዲያ የአሜሪካ ጥቃት ብዙ ነገሮችን ያመጣል ስንል በባለፈውም ስናነሳው ነበረ። አንዱ ያመጣዋል ተብሎ የሚሰጋው ነገር ደግሞ የአለማችን የንግድ ሂደት ወይም ደግሞ የንግድ ፍሰት ያስተጓጉላል ተብሎ ይታመንበታል። ታዲያ በዚህ ጥቃት ምክንያት ታዲያ ሁለት ነጥብ ሁለት በመቶ የሚሆን የነዳጅ ዋጋ ጭማሪ መስተዋሉም ተነግሯል ማለት ነው። ከዛ ባሻገር ደግሞ ባለፈው ያነሳ ነው የሆርሞስ ሰርጥ ጉዳይም ሌላኛው አነጋጋሪና በርካቶች በህጉ የጠበቁት ያሉት ጉዳይ ሆኗል። አልጀዚራ ታዲያ ዛሬ ማልዳ ይዟቸው ከወጡ መረጃዎች መካከል ሁለት ሱፐር ታንክ ጫኝ መርከቦች ሆርሙዝ ላይ ዩተርን አድርገው ወይም ደግሞ ዙሮ እንደተመለሱ አስነብቧል። እነዚህ ሁለት መርከቦች ታዲያ በድምሩ ከሁለት ሚሊዮን በርሚል በላይ ነዳጅ ይጭናሉ ተብሎ የሚታመኑ መረከቦች ናቸው። በቀጣይ ጊዜያት ታዲያ ይህ ነገር እየተባባሰ ከሄደ የሆርሙስ ሰርጥን መዘጋት ኢራን አደርገዋለሁ እያለች ነው። አሜሪካ ደግሞ የሆርሙስ ሰርጥ መዘጋት ደግሞ ሌላ ጣጣን ይዞብሽ ይመጣል እያለሽ የምትገኝበት ሁኔታ ላይ ነው የምንገኘው። በዚህ ጉዳይ ታዲያ ሪፐብሊካኖችም እንደተከፋፈሉ ቀጥለዋል። አሁንም ትራምፕ በኢራን ላይ እንዲፈጸም ወይም ደግሞ እንዲወሰድ ያዘዙት ጥቃት ትክክል አይደለም የሚል ጎራ ያዙ አሉ። ሌላ በኩል ደግሞ ድጋፋቸው የሚገልጹም አሉ። በዚህም ብሎ በዛ ግን በኢራን ላይ የተፈጸመው የአሜሪካ ጥቃት በአሜሪካ የጦር ሰፈሮች በተለይም በመካከለኛው ምስራቅ ያሉ የጦር ሰፈሮች ላይ አደጋን ይደቅናል፣ ዜጎቻችን ለአደጋ የሚያጋልጥ ነው የሚሉ ሪፐብሊካኖችም እየተደመጡ ነው የሚገኙት። እስራኤል በበኩሏ አሁንም በጥቃቱ እንደምትቀጥልና ጦርነቱን ወይም ግጭቱን እንደምትገፋበት እየተናገረች ነው የምትገኘው። እስራኤል አሁንም ሁሉም ዓላማዎች እስኪሳኩ ድረስ አላቆምም ወይም ደግሞ እቀጥላለሁ የሚለውን መግለጫዋን አውጥታለች። የዩክሬን ፕሬዚዳንት በዚህ ጉዳይ ላይ አስተያየታቸውን ከሰጡ ሰዎች መካከል አንደኛው ናቸው። ኢራን ራሽያን ተደግፍ ብኛለች በማለት ሲከሱ የቆዩት ፕሬዚደንት ቮሎዲሚር ዘለንስኪ አሁን አሜሪካ የፈጸመችው ጥቃት ልክ ነው፣ ትክክለኛ ውሳኔ ነው ሲሉ ተደምጠዋል ማለት ነው። በዚህም አለበዛ በርካታ ጉዳዮች እየተነሱ ነው የሚገኙት። ጃፓን በበኩሏ ጦርነቱን በንግግር ጨርሱት፣ በዚህ ሁኔታ ቀጠለ ጉዳዩ ለሁላችንም የሚተርፍ ይሆናል የሚል መግለጫዋን አውጥታለች። ሰሜን ኮሪያም መግለጫ ካወጡት ሀገራት መካከል አንደኛ ሆነች። የእስራኤልና የኢራን ጦርነት አሜሪካ ተጨምራበት አሁንም አነጋጋሪነቱ ቀጥሏል ማለት ነው ሲሞሽ እነዚህ እንግዲህ ዋና ዋና መነጋገሪያ የሆኑ ጉዳዮች ናቸው። ቅድም እንዳነሳ ነው በንግዱ ላይ የሚያሳርፈው ተጽዕኖ ቀላል የሚባል አይደለም። በነዳጅ ዋጋ ላይ ካሁኑ እየታየ ያለው ጭማሪ አለ። ባለፈው የሆርሙዝ ሰርጥ መዘጋት ኢራን እስካሁን ድረስ እንግዲህ እንደሚታወቀው በግላጭ አልዘጋችሁም ሰርጡን። ነገር ግን በአካባቢው ላይ አንድ ሚሳይል ከተተኮሰም የንግድን ሰላማዊ ፍሰት የሚያስተጓጉል ይሆናል። አሁን እንደተመለከት ነው ሁለት ነጥብ ሁለት ሚሊየን በርሜል ነዳጅ የ ጫኑ ሁለት ታንከሮች እንዲመለሱ አድርጓቸዋል። እና ይሄ እንቅስቃሴውን ምን ያህል ሊጎዳ እንደሚችል ማሳያ ነው። ለማንኛውም ትራምፕ በግላጭ የአስተዳደር ለውጥ በኢራን አናድርግም ሲሉ ሲናገሩ ነበር። የእኛ ጉዳይ የአገዛዝ ለውጥ አይደለም ሲሉ ነበርም። ግን የአገዛዝ ለውጥ አናድርግም ቢሉም ይሄ ፖለቲካሊ እንደዚህ ቢወሰድም አሁን ያለው የኢራን አገዛዝ ኢራንን ዳግመኛ ታላቅ ማድረግ ካልቻለ ልክ አሜሪካን ታላቅ እናደርጋለን እንደሚሉት ኢራንን ዳግመኛ ታላቅ ማድረግ ካልቻለ ዓለም ለምን አይቀየርም ሲሉ ተናግሯል። ግን አሜሪካ የወሰደችው ጥቃት በበርካታ የዓለም ሀገራት ተቃውሞ ገጥሞታል። ድጋፍም አለ። ለምሳሌ አውስትራሊያ ሙሉ ለሙሉ ድጋፏን ከሰጡ ሀገራት መካከል አንዷና ተጠቃሽ ናት። ግን ዜጎች አደባባይ ወጥተው ተቃውሞ የገለጹባቸው በርካታ ናቸው። እንደነ ምዕራባዊ ቤንጋል ህንድ ውስጥ፣ በፊሊፒንስ ማኔላ፣ በአቴንስ ግሪክ እንደዚሁም በፈረንሳይ ፓሪስ፣ በፓኪስታን ካራቺ፣ በጃፓን ቶኪዮ፣ በደቡብ ኮሪያ ሴኦል እና እንደዚሁም በዩናይትድ ስቴትስ ኒውዮርክ ሳይቀር ዜጎች አደባባይ ላይ በመውጣት የትራምፕ አስተዳደር የፈጸመው ተገቢ አይደለም። የእስራኤልን እና የዩናይትድ ስቴትስን ጥምረት በርካቶች አውግዘዋል። አሁን ፉክሩና ሩጫው ሊተኮስ የሚችል ጥቅም ላይ ለመዋል የሚችል የኒኩሌር የጦር መሳሪያ ጉዳይ ነው ዋናው እንግዲህ የውዝግቡ የመነሻ ምክንያት። አለም በዚህ ሰዓት ወደ ዘጠኝ ሺህ አምስት መቶ ሰባ ስድስት የሚሆን ጥቅም ላይ የመዋል የሚችል የኒኩሌር መሳሪያ እንዳላት ይታመናል። አለም አላት ተብሎ ከሚነገረው ከዚህ የኒኩሌር መሳሪያ ዘጠና በመቶውን ደግሞ የያዙት ራሽያና አሜሪካ ናቸው። ትልቁን የአንበሳውን ድርሻ ያዙት። ራሽያን የተመለከተን እንደሆነ 4487 ያህል ጥቅም ላይ መዋል የሚችል የኒክሌር መሳሪያ አላት። ተከታዩን ደረጃ አሜሪካ ይዛለች። ወደ 3708 ያህል ጥቅም ላይ መዋል የሚችል የኒክሌር መሳሪያ አላት። ቻይና ትከተላለች፣ 410 አላት። እንደዚሁም ፈረንሳይ 290 ዩናይትድ ኪንግደም 225 ፓኪስታን 170 ያህል የኒኩሊየር መሳሪያ አላት፣ ህንድ ደግሞ 164 ያህል እንዳላት መረጃዎች ይጠቁማሉ። በተጨማሪነትም እስራኤል ወደ 90 የሚጠጋ አላት። ሌላኛዋ እንግዲህ ሰሜን ኮሪያ ናት። በገለልተኛ አካል ማረጋገጥ በተቻለው መሰረት ወደ 30 የሚጠጋ አላት ተብሎ ይታመናል እና ይሄ እሽቅድድም ውስጥ ኢራን እንድትገባም በየትኛውም መንገድ ሊፈቀድላት አይገባም የሚሉ የምራባያኑ ሀገራት በተለይም የታጠቁት ሀገራትን ጨምሮ በዚህ ዝርዝር ውስጥ ኢራን ማየት አንፈልግም እንደሚል ጥቃቱ እንዲወሰድ ያበረታታሉ ወይም ይነሳሉ። ታዲያም የኢራን እስራኤልን ውዝግብ ግጭት ምን እንዳመጣ እያየን ነው። ታዲያ አሜሪካ ለምን ትደረባለች? አሜሪካ በኢራን ፖለቲካ ውስጥ ለአመታት የነበራት ፍላጎት ምንድን ነው የሚለውን ማየት ይኖርብናል። በተለይ ዋና ዋና ጉዳዮችን አንስተን ከጨረስን አይደል ዋና ዋናዎቹ ጉዳዮችን አንስተን ጨርሰናል ብናስባለን እስሁን የነበሩት ዋና ዋና አንስተናል ወቅት አጋሪ አጋር ይባሉ የነበሩ ሀገራት በዚህ ሰዓት እንደዚህ አይነት መካረርና እስከ እርምጃ መወሳሰድ ያደረሳቸው ጉዳይ ምንድን ነው የሚለውን ደግሞ አሁን የአሜሪካ በኢራን ላይ ያደረገችውን ጥቃት ለመመልከት ወይም ደግሞ የኋላ ታሪኩን ለማወቅ ይጠቅማል እና እሱን ብናነሳ ዛሬ ጥሩ ነው። በጣም ጥሩ። በ1950 ዎቹ ላይ ነበረም በኢራን የስርዓት ለውጥ እንዲደረግ የሚያስችል አንድ ዲሞክራሲያዊ ምርጫ ተደረገም። በዚህ ዲሞክራሲያዊ ምርጫ ላይ ታዲያም ሞሳዴክ የአንግሎ ኢራን የነዳጅ ኩባንያን አሁን ቢፒ ተብለው የሚጠራውን የእንግሊዝ ሊያስቀር የሚችል ምርጫ ተደረገ። በወቅቱ በምርጫው ታዲያም አሸናፊ ሆነው የመጡት አገዛዝ በብሪታንያ ዘንድ አልተወደዱም። በ1900 ዎቹ መጀመሪያ ላይ ነበረም ኢራን የነዳጅ ሀብት እንዳላት ያወቀ ያላወቀችው ወይም የተገኘው ይሄ ማለት በጣም ረጅም ጊዜ ነው። 1900 እንግዲህ ከ125 አመታት በላይ ማለት ነው። ታዲያ በወቅቱ በጋራ ቬንቸር ኩባንያ ተቋቁሞ፣ ብሪታንያ ቅኝ ገዢ ሀይል ነበረች። የኢራን ነዳጅ እያወጣች እንደፈለጋት ትቸበችብ ነበረ። ያ ታዲያ የሞሴዴክ ወደፊት መምጣት ከ1951ዱ ምርጫ በኋላም ኩባንያው ወደ ሀገር ውስጥ ለማሸጋገርና ሙሉ ለሙሉ ኢራናውያንን መጥቀም አለበት የሚል ሀሳብ ይዘው መምጣታቸው በኢራናውያን ዘንድ ከፍተኛ ወዳጅነት አገኙ። ልክ አሁን ቬኔዙዌላ ከሌላው አለም እንደተገነጠለችው ወይም ደግሞ ተለይታ እንደምትታየው ዋናው ምክንያት ምንድን ነው? የራሴን ነዳጅ ራሴን የምጠቀመው ሌላ ሀገር አያዝበትም ማለቷ ነበርም። ኢራንም ያንን ነገር ማድረግ ጀመረች። እንቅስቃሴዋ ግን በአሜሪካ ዘንድ በፍጹም ሊወደድላት አልቻለም። አሜሪካ በወቅቱ ያው የእንግሊዝ አጋር እንደነበረች ይታወቃል። የዩናይትድ ስቴትስ ሴንትራል ኢንቴሊጀንስ በቀጥታ ያደረገው ምንድን ነው? መፈንቅለም መንግስት ኩፕ እንዲፈጸም ነው ያደረገው እና በዚህ መሰረት በዲሞክራሲያዊ መንገድ ለዲሞክራሲ ይታገላለሁ የምትለው አሜሪካ በኢራን የአገዛዝ ለውጥ አደረገች። በቀጥታ እንግዲህ ንጉሻ ወደ ስልጣን የሚመጡበት መንገድ ተመቻቸ ወይም ደግሞ ወደ ስልጣን እንዲመለሱ ድጋፍ ተደረገ እና እሳቸው ወደ ስልጣን እንዲመጡ ተደረገም። ይሄ ሁኔታ የመጀመሪያው የአሜሪካ የኢራን ግጭት የጀመረበት ነው። በጊዜው አሜሪካ ያው ፕሮክሲ ዋር ውስጥ ነው የገባችው። በቀጥታም ከኢራን ጋር አልተጋጨችም። ቢፒን ግን ለመደገፍ ያው ደግሞ ዞሮ ዞሮ ቢፒ ተጠቀመ ማለት አሜሪካም ትጠቀማለች። ግዙፍ የነዳጅ ኩባንያ ነው እና ያንን ጥቅም ለማግኘት ስትል ወደዚህ ግጭት ውስጥ መጀመሪያ የገባችበት የመጀመሪያዋ ነጥብ ነበረች የ1953ቱ መፈንቅለ መንግስት። ያው በሲይኤ እንዲሁም አሜሪካ እንደ መንግስትና ብሪቴን ደግፎት የተደረገ መፈንቅለ መንግስት ነበር። እንደ ቅድም እንደገለጽከው ሲማሻ በዲሞክራሲያዊ መንገድ የተመረጠን መንግስት ነ ወይም ደግሞ አመራርን በማውረድ ሞናርኮ ወይም ደግሞ የዘውዳዊ የምንለውን ስርዓት በኢራን ውስጥ እንዲተከል የተደረገበት ጊዜ ነበር። ይህንን ጊዜ ታዲያ ንጉሻን ወደ ስልጣና መጣ። አሜሪካና ብሪቴንም የሳቸው ታዛዥና ተገዥ የሆነ መንግስትን ኢራን ውስጥ አቆሙ። ከ1953 ጀምሮ ታዲያ ጥሩ የሚባል ግንኙነት ጀመሩ የጥሩት ግንኙነት ተመለሰ። በእርግጥ ከዛው በፊትም ጥሩ ነበረ፣ እንዳለው ይቺ የ1951ዷም ዲሞክራሲያዊ ምርጫ ነው ነገሮችን የቀየረችው። ታዲያሻ ወደ ስልጣን ሲመጡ ሁለቱ ሀገራት ወዳጅ ሆኑ። አሁን በአንድነት መሆን ተጀመረ። ለምን ንጉሱ የኢራንን ሀብት እንዲዘረፍ ወይም እንዲወሰድ ያን ያህል ተቃውሞ የሚያነሱ አልነበሩም። ታዲያ ለንጉሱ አንድ ውለታ ለማዋል አሜሪካና ምዕራባውያኑ ተስማሙ። ምንድን ነው የኒክሌር ሀይል ኢራን እንዲኖራት ስምምነት ያደረጉበት ነበር። ያ የኒክሌር ሀይል ለሰላማዊ ሀይል ብቻ አገልግሎት የሚሰጥ ነው። በወቅቱ አይዘንሃወር ነበሩ የአሜሪካ ፕሬዚዳንት የነበሩት። በእሳቸው መሪነት ሁለቱ ሀገራት እንግዲህ ስትራቴጂካዊ የሆነ ስምምነት ተስማሙም ለሲቪል የኒኩሌር አገልግሎት ጥቅም ላይ እንዲውል የተፈራረሙበት ወቅት ነበረም። ከአስርት ዓመታት በኋላ ዩናይትድ ስቴትስ ኢራንን በተለይ የኒኩሌር ኃይል ማብሊያ ዩራኒየምን እንዴት ማበልጸግ እንደምትችል የሰው ኃይል ሽግግር፣ የእውቀት ሽግግር፣ በተጨማሪነትም ቴክኒካል ድጋፍ መስጠት የጀመረችበት ሲሆን የኒኩሌር ትብብሩ ለአሁኑ የኒኩሌር ጥያቄ መሰረቱ ወይም ጥንስሱ የጀመረው ያኔ የተሰጠው ድጋፍ እንደነበረ ማሳየት አድርጎ ይወሰዳል። ልክ ነው። በዛን ጊዜ ሲሟሻ አሜሪካና፣ ዩናይትድ ኪንግደም እስከ አርባ በመቶ የሚሆነውን የኢራንን ነዳጅ ለብሪቴን፣ ፈረንሳይና ለአሜሪካ እንዲሰጥ የሚያስማማ ውል ሲያስፈርሟት ኢራንን በምላሹ ደግሞ አቶምስ ፎር ፒስ የሚል ስምምነት ነበር የተስማሙት። ያንን ስምምነት ደግሞ ቀደም ሲል እንደገለጽከው ትምህርትም ከአሜሪካ የኒክሌር ትምህርት የሚያገኙበት ምክንያት ነበር። አሁን መልሰው የኒክሌር ጦር መሳሪያ ኢራን ሊኖራት አይገባም ብሎ ወደ ጦርነት የሚገቡበትን ምክንያትም በዛን ሰዓት ለተዋለላቸው አርባ በመቶ የኢራን ነዳጅ እንዲያገኙ ለተዋልላቸው ውሎታ ለኢራን መልሰው የሰጡት የኢራናውያንን ይህንን የኒክሌር ቦምብን ማበልጸግ ወይም ደግሞ ማብላላት የሚችሉበትን ትምህርት እንዲያገኙ የተደረገበት ጊዜ ነበር። ያን ጊዜ ወደ ሃምሳ ሰባት አካባቢ ነበር። አሁን ከኦልሞስት ከሀምሳ ስልሳ አመት በኋላ ነው መልሶ ያንን ባክፋየር አድርጎ እንዲዋጉ ወይም ደግሞ ወደ ግጭት እንዲገቡ ያደረገው ምክንያት ቀንደኛው መነሻ ነጥብ እሱ ሊሆን ይችላል። አዎ ያቺው ስምምነት ነው። ኢራን ዓለማችን ላይ በጣም ከፍተኛ የነዳጅ ሀብት ካላቸው ሀገራት መካከል አንዷ ናት። በዓለም ዙሪያ በሪዘርቭ ኦይል በአራተኛ ደረጃ ላይ የምትቀመጥ ናት እና ይሄ ከፍተኛ የሆነውን ሀብቷን ለማግኘት የሰጥቶ መቀበል መርህን ነበረ የተጠቀሙት። ነገር ግን ያ ፖለቲካ እንደታሰበው አልሄደም። በ19 ሰባዎቹ ማብቂያ ላይ በተለያዩ የ የዓለም ክፍል የትምህርት ዕድል የተሰጣቸው ኢራናውያን ሀገራቸውን ሲመለከቱ ልባቸው መኩሰል ጀመረ። በተለይም በአሜሪካ፣ በእንግሊዝ በርካታ ኢራናውያን የትምህርት ዕድል አግኝተው እየተማሩ እንደነበር ይታወቃል። በ1970 ሰባዎቹ መጨረሻ ላይ የሻ አምባገነን መንግስት ሊያበቃ የሚገባበት ትክክለኛው ጊዜም አንዱ ይሄ ነው ይላሉ። በነገራችን ላይ ንጉሱ በጣም ይኩራሩ ነበረ። እንዲያውም አንድ በጣም የሚነሳ ደብዳቤ ነበረ በሳውዲ አረቢያ ንጉስ እና በኢራን ንጉስ መካከል የተጻጻፉትና፣ ምንድን ነው ይሄ ደብዳቤ የሚያሳየው? ኢራንን በወቅቱ በጣም የዘመነች ነበረ እና ለሳውዲ አረቢያ ንጉስ አንድ ነገርን ይጽፋሉ። የጻፉት ደብዳቤ ምን የሚል ነበረ። ሳውዲ አረቢያን በሮቿን ክፍት ታድርግ፣ ወንዶችም ሴቶችም ወደ ትምህርት ሄደው ትምህርታቸውን እንዲማሩ ይፍቀዱ የሚል ነገር ሻ ለሳውዲ አረቢያ ንጉስ ይጽፋሉ። የሳውዲ አረቢያ ንጉስ በዚህ በጣም ነበር የተበሳጩት እና በምላሹም የጻፉት ነገር አንተም ብትሆን ያለኸው ኢራን ውስጥ ነው የመካከለኛው ምስራቅ በሚመራበት ሲስተም ውስጥ ነው እንጂ ያለው ኤልሲል ውስጥ ያለ እንዳይመስልም። የፈረንሳይ ቤተ መንግስት ነው ኤልሲል፣ እና እዛ ያለ እንዳይመስል የሚል መልእክት ጽፈው ነበር። እና ይሄ መኩራራታቸውን ሳውዲም አልወደደችውም ነበረ በጊዜው። ታዲያ ዜጎችም ብስጭታቸውን እየገለጹ መጡ። የ1979 አብዮት እንዲፈነደም ምክንያት ሆነም። በወቅቱ ታዲያ በምዕራቡ ዓለም በንግድ ስራቸው ላይ ተጽዕኖ፣ ስራችንን ተቀምተናል የሚሉ ኢራናዊያን ትምህርት ቀመስ የሆኑ ኢራናውያን ከባድ የሚባል ግጭት አስነሱ። አብዮታዊ ተቃውሞ ተቀሰቀሰም፣ ሀገሪቱን ማናጋት ጀመረ። 1979 ላይ ሻ ከሀገር እንዲሰደዱ ምክንያት ሆነም። በስደት ላይ ደግሞ የነበሩት አያቶላ ሮሆንሊ ኮሜኒ ደግሞ ወደ ሀገር ውስጥ እንዲመለሱና ስልጣን እንዲረከቡ እድል ፈጠረም። በወቅቱ ታዲያ የነበረው ሁኔታ በጣም ቀላል የሚባል አልነበረም። 52 አሜሪካውያን ለ444 ቀናት እንዲታገዱ ሆኗል። እንዲያውም በዚህ ሁኔታ ላይ የነበረው እገታውን ተከትሎም ከኢራን ጋር አሜሪካ እስከመደራደር የመጣችበት ግንኙነት ነበር። ግን ዋሽንግተን በይፋ ዲፕሎማሲያዊ ግንኙነቷ እንዲቋረጥ ያደረገው ሻም በስደት ላይ ያሉ ተሰቃይተው ሕይወታቸው እንዲያልፍ ያደረገው ክስተት የተፈጠረው የ1979ኙ አብዮት የኢራንን መልክ እስካሁን ድረስ ያለውን እንደቀየረው ቀረ ማለት ነው። የ1979 አብዮት ኢራንና አሜሪካን ያቆራረጠ አሁን ወዳሉበት የባላንጣነት ሁኔታ ያስገባ ነበር። ከዛ በፊት በነበሩ ጊዜያት ግን እንደነ ፕሬዚደንት ሪቻርድ ኒክሰን የመሳሰሉ የአሜሪካ ፕሬዚደንቶች ኢራን ሳይቀር ሊጎበኙ የቻሉበት የተለያዩ ስምምነቶች የተስማሙበት አሜሪካ ለኢራን ከኒውክሌር ውጭ ያሉ ሌሎች ጦር መሳሪያዎችን እንድታቀርብላት ኢራን ደግሞ በምላሹ ከሶቪየት አጋር ከሆኑ እንደነ ኢራቅ ከመሳሰሉ ሀገራት ያላትን ግንኙነት እንድታቋርጥና አሜሪካ ጎን እንድትቆም የሚደረግባቸው ጥሩ የሚባሉ ወዳጅነት ወይም ደግሞ አላይስ የነበሩ ሀገራት ነበሩ። ኢራንና አሜሪካ ከ1979ኙ የኢራን አብዮት በኋላ ግን ነገሮች ሁሉም መልካቸውን ቀየሩ። በስደት ለ14 ዓመታት ከሀገር ሰዶ የነበሩ አያቶላ አሊ ካሚኒም ወደ ሀገራቸው እንዲመለሱ የተደረገበት ስልጣን የያዙበት ኢራንም ከምዕራብ ደጋፊነቷ ወደ ዘውዳዊ ከምዕራብ ደጋፊ የሆነች ዘውዳዊ ስርዓት የነበራት ሀገርነት ወደ ጸረ ምዕራብ እስላማዊት ሪፐብሊክ የተቀየረችበት ወቅትም ነበርና ከዛ በኋላ ደግሞ ነገሮች ሁሉ ተቀየሩ። እነዚያ አላ የነበሩ ሀገራት ባላንጣነታቸው በትልቁ የሚነሳና የሚታይ ነገር ሆነ ማለት ነው። ፒላር የነበሩ ወደ ፕሮክሲ ዋር ውስጥ ገቡ ማለት ነው። ይሄ አንዱን መልኩን የቀየረ ነው። ከዛ በኋላ ዓለም በታሪኳ ማትረሳው የኢራቅ ኢራን ጦርነት ተቀሰቀሰም። ይሄ የሳዳም ሁሴን አገዛዝ እየነበረበት እንደነበረ እናስታውሳለን። በሳዳም ሁሴን መሪነት የኢራቅ የኢራን ወረራን ተከትሎም የኩሜኒ ሮታ ዓለምን ለመቋም አሜሪካ በጣም ጉጉት አሳይታ ነበረም። ስለዚህ ከኢራቅ ጀርባ ሆና በተለይ የሁለቱ ሀገራት ጦርነቱ እንዲጋጋል ብዙ አድርጋለች። ኢራቅ እና ኢራን በተለይ በነበራቸው ግጭት ኢራቅ ኢራን ላይ የኬሚካል ጦር መሳሪያ ሁሉ ተጠቅማለች። እስከ 1988 ለስምንት ዓመታት ያህል የዘለቀው ጦርነት በተለይም በሁለቱም ወገን በሺዎች የሚቆጠሩ ሰዎች ሕይወት አልፏል። የሚያስገርመው ነገር የአሜሪካን ተለዋዋጭነት፣ በተለይም ደግሞ ከዚህ ቀደም ያው ፖለቲካ ሁል ጊዜ ጥቅምን እንጂ መሰረት የሚያደርገው ዘላቂ ጥቅም እንጂ ዘላቂ ወዳጅነት እንደሌለ ያሳየው ኢራቅን ደግፋ አሜሪካም ወዲያው ነበረ አጋር መስላ የታየችው የኢራቅ አጋር የሆነችው። ከዛ በኋላ ኢራቅ ደግሞ ኩዌትን ወረረች። ኩዌትን ስትወር አሜሪካ ተገልብጣ ወደ ኩዌት ሆነች። እንዲያውም በጣም ብዙ ፕሮፓጋንዳ የተሰራው በዛን ወቅት ነበረም። አንዲት የ15 ዓመት ታዳጊ ግን የሰራችው ፕሮፓጋንዳ በጣም የማይረሳ ነበርና እቺ 15 ዓመት ታዳጊ በድንገት በኩዌት ሆስፒታል ውስጥ ተገኘው ትላለች እና ልጅቷም እንባዋን እያዘራች ነበረ። ይሄንን የምትናገረው ናይራ ትባላለች ታዳጊዋ። ከዛ በኋላ በርካታ ህፃናት ወለል ላይ ኢንኩቤተር ውስጥ መሆን የሚገባቸው ህጻናት ወለል ላይ ተጥለው ህይወታቸው አለፈ። ለዚህም ደግሞ የሳዳም ሁሴን መንግስት የፈጸመው በጣም ዘግናኝ የሆነ ወንጀል ነበረ ብላም እምባዋን እያዘራች ተናገረች። ታሪኩ በሴኔት ውስጥ ቀርባ ነበር እያለቀሰች የተናገረችው። አሜሪካ በቀጥታ ኩዌትን ደግፋ መግባት አለባት ተባለ። ከዛ በኋላ ይቺ ልጅ ግን አመታት ሲያልፉ መሰቃየት ጀመረች። የተናገረችው ነገር እውነት እንዳለ እውነት አቋዋለች እና በሲአይኤ የሰለጠነች ቅጥረኛ ነበረች እና እውነታውን ተናዘዘች እና እኔ ምንም የማውቀው ነገር አልነበረም፣ ሰልጡን ነበርኩኝ፣ ያንን ነገር ነበር ያደረኩት አለች። ፍጅቱ በተለይ ኩዌት እና ኢራቅ መካከል ያን ያህል ፍጅት ሲፈጠርና በዚህ ለጥቅም ሲባል አሜሪካ በአንድ ወቅት የኢራቅ አጋር ነበረች። ከዛ በኋላ ደግሞ የኢራቅ ጠላት ሆነች። ያው ሳዳም ሁሴን እስከ ማንሳት ድረስ የደረሰው አሁን እዚህ ጋርም ስትመለከቱት ፍጥነቱም በአንዴ ዲሞክራሲያዊ መንግስት መጣም ንጉሳዊ ወይም ዘውዳዊ ስርዓት እንዲመለስ አሜሪካና አጋሮቹ አደረጉ። ከዛ በኋላ አብዮታዊ መንግስት መጣም የኢራን ጠላት ሆነች የኢራቅ ደጋፊ ሆነች እና የወጋ አላትን አካል በሙሉ የደገፈችበት አጋጣሚ እንደነበሩ ማሳያ ነው። ይሄ የአብዮቱ መቀስቀስና የኢራን ኢራቅ ግጭት የኢራቅ ኢራን ግጭት በአሜሪካ ኢራን ላይ ልታስፈጽመው የምትፈልገውን ጉዳይ በሰፊው የሰራችበት ጊዜ ነበር። ኋላ ላይ የኢራቅ ጠላት የሆነች አሜሪካ ራሷ መጀመሪያ ላይ የኢራቅ ደጋፊ ሆነ። የኢራኑ አገዛዝ ወይም ለመለወጥ የተደረገበት ጥረት ነበር። በተለይ ደግሞ የ1979 አብዮት ከፈነዳ በኋላ ያንን አብዮት በመካከለኛው ምስራቅ የማስፋፋት ፍላጎቶች ነበሩ። እነ ሂዝቦላ የመሳሰሉ ቡድኖችም ከዛ በኋላ የመጡ ቡድኖች እንደመሆናቸው መጠን ያንን አብዮት ኤክስፖርት እናደርገዋለን የሚሉ ሂደቶችም ስለነበሩ አሜሪካ ኢራን ላይ የነበራትን የባለአንጣነት ስሜት እንዲጨምር ነው ያደረገው። አብዮቱ ከፈነዳ በኋላ እ ቤቱ አብዮቱ ኤክስፖርት ይደረጋል ከተባለ በኋላም 1985 ላይ ሂዝቦላ ከወደ ሊባኖስ ብቅ አለ። ታማኝነቱም ለኢራኑ አገዛዝ ነበር ያደረገው ና ይህም አሜሪካ ኢራንን የበጥቅም ግጭት እንድትጠላት ወይም ደግሞ እንደ ጠላት እንድታያት ካደረጉ ምክንያቶች መካከል አንዱ ነበር ማለት ነው። እራሷ ናት እንግዲህ ኢራን ሂዝቦላን ጠፍጥፋ የሰራችው፣ ይሄ ይታወቃል። ታዲያ የሂዝቦላ መነሳት ግን በቀጠናው ትልቅ ነገር አምጥቷል። ለምሳሌ ያህል አንድ ነጥብ ብቻ እንመልከት። በቤሩት በሚገኝ ወታደራዊ ካምፕ ላይ በተፈጸመ አንድ ጥቃት 241 የአሜሪካ ጦር አባላት ተገደሉ። አሜሪካ በኢራን የሚደገፈው የሊባኖስ የሺዓ እንቅስቃሴ ሂዝቦላን ለጥቃቱ ተጠያቂ አደረገች። በኋላ ላይ ታዲያ ምንድን ነው የሆነው? የአሜሪካ ፕሬዚዳንት የነበሩት ሮናልድ ሬገን ከኢራን ጋር በመሆን በሂዝቦላ የተያዙ አሜሪካውያን ታጋች ችን ለማስለቀቅ ሰርተዋል። አሁን የጭንቁ ቀን መጣም አሜሪካውያን ተመቱ። ስለዚህ ሮናልድ ሬገን በቀጥታ የተደራደሩት ከኢራን ጋር ነበረም የኢራን ጉዳይ ታዲያ ሬገን የሄዱበት መንገድ የሬገን ትልቁ ቅሌት ተብሎ በስልጣን ዘመናቸው ሁሉ የሚነሳና የገጠማቸው ኪሳራ እንደነበረ እናስታውሳለን። ይሄ በጣም ከባዱ ወቅት ነበረ። የነ ሂዝቦላን መፈጠር ካነሳን በኋላም እንግዲህ ያው የተለያዩ ኢንቲፋዳዎች ተደርገዋል። በእርግጥ አሁን ሂዝቦላ ዝም ብሎ የመጣ ቡድን አይደለም። የኢራን ድጋፍ እንዳለ ሆኖ ነበሩ ደግሞ አብዮት የማስነሳት ፍላጎቶች ነበሩም። ከሁለተኛው ኢንቲፋዳ ነው ሂዝቦላን የበለጠ እንዲነሳ ያደረገው። 1988 ስንመጣም የኢራን አየር በረራ የተመታበትን አጋጣሚ እናነሳለን። ውጥረቱም በጣም ያባባሰው ነበረ። ይሄ ወቅት ምንድን ነበር የተፈጠረው? የባህረ ሰላጤ ሀገራት በተለይም ወታደራዊ ጦር መርከቦች ላይ ቀጥተኛ ጥቃት ሲደርስ የአሜሪካ የባህር ኃይል መርከብ ደግሞ የኢራን ውሃማ አካል ላይም ጥቃት የሚፈጽምበት ወቅት ላይ ነበረ። ታዲያ ምን ተፈጠረ? በ1988 ሐምሌ ወር ላይ ሁለት መቶ ዘጠና ሰዎችን ያሳፈረ አውሮፕላን ጉዞን ወይም መዳረሻውን ወደ ዱባይ እያደረገ እያለ ዩናይትድ ስቴትስ መታቸው። 290 ሰዎች ሕይወታቸው አለፈ። ይህ አሳዛኝ ክስተት ከተፈጠረ በኋላ አሜሪካ እስከ ዛሬ ድረስ ለዚህ ጥቃት ስህተት እንደነበረ ብታቅም በይፋ ይቅርታ አልጠየቀችም። በይፋ ይቅርታ አልጠየቀችም። ነገር ግን ለቤተሰቦች ወይም ለተጎዱ ወደ 61.8 ሚሊዮን የአሜሪካን ዶላር ካሳ እየከፈለችበት አጋጣሚ የተፈጠረ ሲሆን በሁለቱ ሀገራት ዘንድ ግን አንዱ የሌላኛው ሚሊታሪ ቤዝ ላይ እንደዚሁም ሲቪሊያንን ሁሉ የሚያጠቃ ጥቃት እንደሚፈጸም ያሳየ አጋጣሚ ተፈጥሯል። ከዚህ በኋላ እንግዲህ ወደ ስልጣን የመጡት የፕሬዚዳንት ቢል ክሊንተን ናቸው። ቢል ክሊንተን ቅሌቱ ከዚህ ቀደም እንዳወራ ነው እንደ አይዘናወር ዘመን እንደነበሩት ወይንም ደግሞ አስቀድመን እንዳነሳ ነው እንደ ሬገን አይነት ቅሌት አይደለም። የቢል ክሊንተን ቅሌት የወሲብ ነው፣ የወሲብ ቅሌት ነበር ከሞኒካ ጋር የነበረው ያ፣ እሱን ነው የምናስታውሰው እንጂ እንዲህ አይነት ቅሌት ውስጥ አልገቡም። ግን እሳቸው ምንድን ነው ያደረጉት፣ ነገሮችን ጠንከር ያደረጉበት ጊዜ ነበረ ላይ ዩናይተድ ስቴትስ የተለያዩ ማዕቀቦችን ኢራን ላይ የጣለችበት ነበርም። ቢል ክሊንተን የተለያዩ የስራ አስፈጻሚ ትእዛዞችን ፈርመዋል። ኮንግረሱ የውጭ አካላት በተለይ በሀገሪቱ የኢነርጂ ዘርፍ መዋለ ንዋያቸው ላይ ፈሰስ እንዳያደርጉ የኢራን ከፍተኛ የጦር መሳሪያ ግብይት እንዳያደርጉ እንዳይሸጡ የሚቀጣ አሁን ሰሜን ኮሪያ ላይ ብዙ የተጣሉትን አይነት ማዕቀቦችን ያስጀመሩት ናቸው። በተጨማሪነትም ዩናይተድ ስቴትስ እንደ ሂዝቦላ፣ ሃማስ የፍልስጤን ያሉ ታጣቂ ቡድኖች ጋር ድጋፍ እንዳያ ገኙ ለነሱም ድጋፍ የሚሰጡ አካላትን ማዕቀብ እንዲጣል ያደረጉበት ነበርም። ይሄ የቢል ክሊንተን የጀመሩት ማዕቀብ አሁን ድረስ እስካሉት የአሜሪካ አመራሮች ተጠናክሮ እንዲሄድ ያደረገ ነው። ከዛ በኋላ የሚመጣው ናይን ኢሌቨን ነው። የናይን ኢሌቨን ጥቃቱ ደግሞ በአሜሪካ ታሪክ እጅግ አሳዛኝ ከሆኑ የሽብር ጥቃቶች የተፈጸመበት ቀን አንደኛው ነበር። የ911 የሽብር ጥቃት ሲሟሻ እሱ ትልቅ የሽብር ጥቃት ነበረ። ታዲያ ኢራን ለምን እዚህ ውስጥ ትነሳለች ከተባለ ጥቃቱ ከኢራን ጋር በቀጥታ የሚገናኝ አይደለም። ግን አሜሪካ በወቅቱ መሪዋ የነበሩት ጆርጅ ደብልዩ ቡሽ አንድ ንግግር አድርገዋል። ሁለት ነገር ነው የሚቻለው ብለዋል። ወይ ከኛ ወገን ናችሁ፣ ወይም ከጥቃቱ ከፈጸመው ከአልቃይዳ ወገን ናችሁ። መሀል አይቻልም አሉ መሀል ሰፋሪ በወቅቱ አይቻልም በአባባልም እንትን ይባላል ያለ መሀል ሰፋሪ በሁለት ጥይት ይመተል ይላል ወይ በዛኛው ወይ በዚህ አይቻልም አሉ በወቅቱ ታዲያም ኢራን ኢራቅ ሰሜን ኮሪያን የክፋት ዘንግ ሲሉ የጠሯቸው ነበሩ ኢቪል አክሲስ ተብለው የተለዩበት ወቅት ላይ ነበርም። እነዚህ አንድ ላይ በሆኑበት ጊዜ ኢራን የጋራ ጠላቶች ማለትም አፍጋኒስታን ውስጥ የሚገኙ እንደ ታሊባንና አልቃይዳዎችን ታስታጥቃለች፣ ድጋፍ ታደርጋለች ተብሎ ነበርም። በዚህም የተነሳ ታዲያም ኢራን በከባዱ የማዕቀብ አለንጋ የተጣለባት እንደነበር ያሳያል። ያኔ የተጀመረው ሂደት ግን ሚላ ምን ነበረ ያሳየው በተለይም ኢራን እስከ 2022 መገባደጃ ድረስ ዓለም አቀፍ ታዛቢዎች በኢራን ውስጥ በከፍተኛ ደረጃ የበለጸገም ዩራኒም እንዳለ መናገር የጀመሩት ያኔ መነሻ ሲሆን 2022 ላይ በከፍተኛ ደረጃ መበልጸጉን ያሳየ ሪፖርት ያወጡበት እንደነበረም እናስታውሳለን። ሲቀጥል 2013 እንደርሳለን። 2013 የተፈጠረው ነገር ታዲያ ነገሮች ትንሽ ሻል ያሉበት ወቅትን ነው የምናገኘው። የኦባማ አስተዳደር ወደ ስልጣን መጣ። በዛ ጊዜ ታዲያ ነገሮችን በንግግር የመፍታት ሂደቶች መጡ። ስምምነቶችም የተደረሱበት ጊዜ ነበር። ሲማሻ እውነትን ነው የኦባማ አስተዳደር ብዙ የተዘጉ ምዕራፎችን የከፈተ ነው። እንዲያውም አንዱም እናነሳው የኪዩባ ነው አይደለም ለአመታት ጀርባ የተሰጠች ሀገር ብትሆንም ግን ደግሞ የኦባማ አስተዳደር ያደረገው አንዱ ነገር ከኪውባና አሜሪካ መካከል ግንኙነት እንዲጀምር ማድረግ ነበርም፣ በኢራንም የኒኩለር ስምምነት እንዲደረስ ነበርም። ይህ አጠቃላይ ስምምነት የድርጊት መርሃ ግብር ተብሎ የሚታወቀው ሲሆን እንደነ ቻይና፣ ሩሲያ፣ ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም እና የአውሮፓ ህብረት የኢራንን የዩራኒየም ማበልጸግ ሂደትን ከ3.67 በመቶ እንዳይበልጥ የሚገድብ ስምምነት ነበረም። ግን ትራምፕ ወደ ስልጣን ሲመጡ ከዚህ ስምምነት አሜሪካ አሜሪካ አሉ ፈረሙ እንደተባለው ከስምምነቱ ወጣች። አሜሪካ በኢራን ላይ ማዕቀብ ጣለች። ትራምፕና እስራኤል ስምምነቱን ይተችው ነበረ። ባራክ ኦባማ የደረሱትን ስምምነት ኢራን የገባችውን ቃል በመቶም ደግሞ ስምምነቱ ከተጣሰ ብላ እሷም ዩራኔም ዳግም ጀመረች። እንዲህ እንዲህ እየተባለ ነበረ ሂደቶች በጣም የተካረረው ይመጡት ታዲያ አሜሪካ ማጥቃት ድጋሚ መቼ ተመለሰች ከተባለም በተለይም ደግሞ በባግዳድ በኢራቅ ዋና ከተማም ኢራናዊውን ጄኔራል ቃሲም ሱሌማኒን የገደለችበት ሂደት ነበር። ያኔ ነበር እንዲሁም የድሮን ቴክኖሎጂዎች የበለጠ ነጥለው ሰውን መምታት እንደሚችሉ የታየበት አጋጣሚ ያየ ነው። ታዲያም የቅዱስ ኃይል መሪ በባግዳድ በሰው አልባ አውሮፕላን ተገደለም። የቅዱስ ኃይልንም በአመቱ አሜሪካ አሸባሪ ቡድን ብላ ሰየመች። እነዚህና ሌሎች ጥቃቶች ቀጠሉ። ኢራንም ዝም ብላ አልተቀመጠችም። ኢራቅ ውስጥ የሚገኘውን የአሜሪካ የጦር ሰፈር ደበደበች። በዚህም የተነሳም ውጥረቱ እየተካረረ መጣ። በባይደን አስተዳደር ዘመን ጉዳዮች ተይዘው ነበርም፣ ትራምፕ ዳግም ሲመለሱ ይኸው ሰሞኑ እኛ የተመለከትነው ግጭት ዳግም ተባብሶ ቀጠለ። እንግዲህ የአሜሪካና የኢራን አጠቃላይ ሂደት ይህንን ይመስል ነበር። ልክ ነው። ትራምፕ ወደ ስልጣን ከተመለሱ በኋላ ከወደ እስራኤል የተነሳው ጥቃትም ተመለከትን። ለረዥም ጊዜ የሆነ ቀለል ቀለል ያሉ ጥቃቶች ተመልክተን ነበር። አሁን በመጨረሻ ላይ ግን ከበድ ከበድ ያሉ ጥቃቶች እስራኤል የምተኩሱበት፣ ኢራን የመልስ ምት የምትሰጥበት፣ አሜሪካም በራሷ አይሮፕላኖች ከራሷ ምድር ተነስቶ ኢራንን የምታጠቃበት ሁኔታዎች እየተመለከት እንገኛለን። ትራምፕ ዳግም መጥቷል፣ ዳግም ደግሞ የኢራንና የአሜሪካ ውጥረት በቶክስ ታጅቦ ቀጥሏል ማለት ነው። በቀጣይ ቀናት ታዲያ ምን እንመለከታለን? ምን እድገቶች ይኖራሉ የሚለው ደግሞ በጉጉት የሚጠበቀው ጉዳይ ይሆናል። እውነት ነው። ሚሊዮን ሙሴ፣ እናስማውን ደረጀ ከመላው የዝግጅት ክፍሉ ጋር በመሆን የዛሬውን ትንታኔ እንዲህ ባለ መልኩ አቀረበን። ከኛ ጋር እንድትሆን በድጋሚ እንጋብዛለን። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ የአክብሮት ግብዣችን ነው።